በትግራይ ክልል ባለው ጦርነት የኢትዮጵያ መንግሥት ወታደሮች በሴቶች ላይ ወሲባዊ ጥቃት ፈጽመዋል በሚል የተባበሩት መንግሥታት ድርጅት ዋና ጸሐፊን ጨምሮ የድርጅቱ ከፍተኛ ኃላፊዎች ባልተረጋገጠ ማስረጃ ሲናገሩ እንደነበር ይታወሳል። ነገር ግን ጉዳዩን ሲያጣሩና ሲመረምሩ የቆዩ የተባበሩት መንግሥታት ድርጅት ባለሥልጣናት የኢትዮጵያ መንግሥት ወታደሮች ሴቶችን ደፍረዋል በሚል ለቀረበላቸው ክስ መሬት ላይ ያለ በቂ ማስረጃ አለማግኘታቸውን ይፋ ባደረጉት ዘገባ ላይ አመልክተዋል። በኢትዮጵያ የሚገኙ የተባበሩት መንግስታት ድርጅት ተወካዮች ለመርማሪ አባላቱ ባቀረቡት ዘገባም ክሱን ያሰራጩት የምዕራባውያን መገናኛ ብዙሃን ወሬውን ከማሟሟቅና ከማጋነን ውጪ የተረጋገጠ ማስረጃ እንደሌላቸው አስታውቀዋል። በተባበሩት መንግስታት ድርጅት በኢትዮጵያና በአፍሪካ ህብረት የሴቶች ተወካይ ሌቲቺዋራ በትግራይ ክልል የሴቶች ወሲባዊ ጥቃት እንደ ጦር መሳሪያነት ተግባራዊ ተደርጓል የሚለው ክስ ከመገናኛ ብዙሃን የዜና ፍጆታ ባለፈ የተረጋገጠ ነገር እንደሌለ ተናግረዋል። ከተገኘም ከበቂ ማስረጃ ጋር ሊሆን እንደሚገባ በመግለጽ የተባበሩት መንግስታት ድርጅት ዋና ጸሐፊ የአንቶኒዮ ጉቴሬዝ የግጭት ወሲባዊ ጥቃት ልዩ መልእክተኛ ፕራሚላ ፓተን በትግራይ ክልል በጦርነት ወቅት ተፈጽመዋል የተባሉት የወሲባዊ ጥቃቶች የተጋነኑና ምን ያህል ጥቃቶች እንዲሁም በማን እንደተፈጸሙ የተገኘ እውነተኛ ማረጋገጫ የለም ብለዋል። አሸባሪው ህወሓት በሀገር ውስጥና በውጭ በሚኖሩ ተላላኪዎቹ አማካኝነት ለዓለም አቀፍ መገናኛ ብዙሃን በሚያሰራጫቸው ሐሰተኛ መረጃዎች ዓለም አቀፉ ማኅበረሰብ ለማደናገር ጥረት ቢያደርግም አሁን አሁን እውነታው የወጣ ይገኛል።